ቪየትናሜት ነው። ቪየትናም የት ነው? ቪየትናም የት ነው? ቪየትናማ ምን የዓለም ዳርቻ እኮ ነው። ይኸውልህ፣ ዘጋሁ፣ ዘጋሁ። ደውል፣ ደውል፣ ደውል፣ ደውል፣ ፋታ አትሰጠው። ደውል። ይኸውልህ፣ መረጋጋት ነው ያለብህ አንተ። እኔ እኮ ሰከንድ እኮ ነው፣ ለመልዕክት ብቻ እኮ ነው በቃ፣ የት ነህ ምንድን ነህ ለማለት ብቻ ይዞታል ይበረካ ወይ ወይ፣ እንደዚህ ሰው ከሰው አገናኘው እንጂ። ዘመድ ከዘመድ አገናኘው፣ እናት ከልጅ ጋር አገናኘው እንጂ በጠበትኩ አረ፣ በፈጣሪ ሰላም ስታይ ጌትዬ እኔ ጌታ ጌታ ጠንበለል ይኸውልህ። ኧረ እባክህ ኧረ እባክህ እንስራበት። ኧረ እባክህ እኔ እኮ አልደረስኩብህም እኮ እኔ እኮ የሞባይል እኮ ለማግኘት እኮ ታክሲ ውስጥ ተሳቀቄ ከሆኑ ከኪሱ ውስጥ ያወጣሁት ሞባይሌ። መደራደር ይቻላል። ምንም ችግር የለም። እጄ ራሱ ስንት ቦታ እንትን ያልኩት እ የተጎዳው ፊጂ ደሴት ፊጂ ደሴቶች የት ነው? ፊጂ ፊጂ ፊጂ እዚህ አፍሪካ ውስጥ ነው? ምን ምድር ዳርቻ ያሉ ደሴቶች እኮ ናቸው። ምን ምን አይነት ክፉ ሰው ነው እባካችሁ፣ ይገጠሙ። ወይኔ እኛ ኢትዮጵያውያን ተበታትነናላ፣ ተበታትነናል፣ ተበታትነናል። ያው ዘጋብኝ፣ ዘጋብኝ። ድገመው፣ ድገመው፣ ድገመው፣ ድገመው፣ ድገመው፣ ድገመው። አጣድፈው አጣ እኔ እኮ ለመልዕክት ማስተላለፊያ እኮ ከአምስት ሰከንድ በላይ እኮ ተጠቅሜ አላውቅም። ተኛበት ተኛበት።

አ አባቴ የእኔ እናት እኛ እኮ ለስራ የተነሳሳን ሰዎች ነን እኮ እኛ እኮ ጊዜያችን ኮ በስራ ወርቃማ ጊዜያችን በስራ ነው የምናሳልፈው አትበጥ ጠባቅ ይኸውልህ አባቴ ይኸውልህ ጠብቀኛ ጠብቀኝ ጠብቃለሁ ክፍት አድርገው ነው እንግዲህ ጠብቀኝ ክፍት ሆኖ ነው እጠብቃለሁ አዎ ወይ መከራ

ሰዎች እያወራ ነው ደሞ እያወራ ነው። ሂሳብ እንስራ። ቬትናም አርባ ደቂቃ ቬትናም አርባ ደቂቃ ፊጂ ደሴት ሀምሳ ደቂቃ ፊጂ ፊጂ ሀምሳ ደቂቃ ጀርመን ደወልክ